ነገር አሁን ቤተሰብ ይረዳል፣ ግን ቤተሰብ ሲረዳ ራስን ጥሎ አይደለም። ቤተሰብ የሚረዳው አሁን ይውላችሁ ምንድን ነው መሰላችሁ እየሆነ ያለው እንደ በጣም ይቅርታ እኔ አላቅም ማንንም ሰው መክር ማንንም ሰው መመክር ወይምን ምን የተሻል ሁኝ አይደለም የምነግራችሁ፣ ግን አሁን እያየውት ከሆነ ነገር እየተፈጠረ ካለው ነገር አንጻር የሆነ ነገር ልንገራችሁ። ይውላችሁ ራሳችሁን ጥላችሁ ለቤተሰብ ስትሆኑ እናንተንም ራሳችሁን ችላችሁ አትቆሙም፣ መጨረሻ ላይ ቤተሰቦቻችሁንም እያጣችሁ ነው። አሁን ይኸውላችሁ ገንዘባችሁን ማጣታችሁ ኢትሶኬ ተመልሳችሁ መጣችሁም ትሰሩታላችሁ፣ ታገኙታላችሁ፣ ገንዘቡን ችግር የለም እንደዛ ሄዳችሁ እንትን ካለ። ግን ትልቁ ችግር እየሆነ ያለው የመጀመሪያ ልክ ያልጠበቃችሁት ነገር ሀፕን አድርጎ ስታገኙት ጤናችሁን ታጣላችሁ። ተከከል ጤናችሁን እንኳን ባታጡ የቤተሰቦቻችሁን፣ የእህቶቻችሁን፣ የወንድሞቻችሁን፣ የእናትና የአባቶቻችሁን ፍቅር፣ ዝምድና፣ ቤተሰብነት እያጣችሁ ነው። ሁለተኛ ቤተሰቦቻችን እየገባችሁ አይደለም። ቤተሰቦቻችሁ በምን አይነት ሙቀት ላይ በእንዴት አይነት እንዴት ምን ያህል ደክማችሁ እንደምታገኙት ገንዘቡን አያውቁትም። በቃ ብቻ ይህ አንድ ሺ ሁለት መቶውን ሲባዛ በኢትዮጵያ ብር አባዝተው የምታገኙት ብዙ ብር ብዙ መሆኑን ብቻ እና ስትልኩላቸው ብራችሁ እንደማያልቅ ነው የሚገባቸው። እነሱማ ላኪ ነው እንጂ እዚህ ቸግሮሻ ላይ አያውቁም እኮ የኢትዮጵያ በቃ ይህንን ደግሞ ማስረዳት ነው። ይህንን ማስረዳት ማሳወቅ፣ በምን አይነት ቻለንጅ ብር እንደሚመጣ። እኛ እኮ ብር ይዘን አቅፈን የምንተኛ ይመስላቸዋል። በቃ እኔ እንጃ መጥቶ ያላየ ለሰው አይረዳም። አሁን ይኸውልሽ ምን አለ መሰለሽ፣ የመጀመሪያው ነገር አንቺ ቤተሰቦችሽን ለመርዳት አንቺ ይሄ አስተማማኝ የሆነ የቆምሽበት ነገር ሊኖር ይገባል። ለዛ ቀድሜ አንቺ መሰረት መያዝ መቻል አለባችሁ እናንተ። ተከፍታለሁ ፐርሰንት መውጣት አለበት በቃ ፐርሰንት፣ ይህን ያህል ለቤተሰብ፣ ይህን ያህል ለእኔ። ሁለት ዓመት ከሆነ የምትሰሩ ሁለት ዓመት ሰርቼ ይህን ያህል እዤ፣ ሀገር ሄጄ ሽሮ ቤት ከፍታለሁ። ሽሮ ቤት ለመክፈት የቤት ኪራይ ይህን ያህል ለእቃ መሙያ ይሄን ያህል ለአስቤዛ ለሆነ ለሆነ ነገር መግዣ ደግሞ ይሄን ያህል፣ ለልብስ ይሄን ያህል ብላችሁ ማስቀመጥ አለባችሁ። ይሄንን ታስቀምጡና ለቤተሰብ የሚላከው በፐርሰንት የተቀመጠችውን ይሄን ያህል በቃ ቤት ኪራይ ከሆነ የምትከፍሉት ቤት ኪራይ የሆነ ነገር ከሆነ ጤፍ ከሆነ የምትገዙት ጤፍ መግዣ እንጂ ዝም ብሎ ብር ላኪ ተብሎ አይደለም የሚላክ ምክንያት ፈልጋሉ አይደል? እንደ ሄተዎች ወንድሞች ስባሉ በቃ እዚህ ሀገር ስንቀመጥ የሰው ነፍስ የሚወጣ አይመስል ደንግጠን ነው የምንልከኛ። አይ እንደዛም መሆን የለበትም። አሁን ይሄንን የሆነ ስራ መስራት አለብን። እናንተም ለቤተሰቦቻችሁ ማስረዳት አለባችሁ። ብቻ እኔ ግራ ገብተኝ ነው፣ እንዴት አርጌ ምን ብዬ። አንዳንዴ ያገባኛል ላያገባኝም እላለሁ ደግሞ አይ ምክር ያለ ነው። እኔ ካባቸው ምክር ደስ ይለኛል፣ አይከፋኝም። አዎ እኔ እንጃ ብቻ እስኪ እንትን እናደርጋለን። ትንሽ ብር አይደለም ብዙ ብር ነው የሚከፈላችሁ። አጠቃቀሙም ካልቻላችሁበት ግን የፈለገ በገልባጭ ቢመጣላችሁ እንትን አታደርጉም። አንድ ቀን አንድ ቪዲዮ ሪከርድ አድርገው ለቀዋቴ ሀዊ በቃ ማለት የልብን የተናገረችው ስንት ዓመት እሰራለሁ ነው ወፍ የለም ያለው ቪዲዮ የምን ወንፊት ውነሽበት ያልሽው ነ ሳሪቼ ሳሪቼ ሀብታም መሆን አቃተኝ አለችኝ። ከዛን ወንፊት ነሽበት ነው አልኳት። ወፍ የለም ነው እንጂ ያለች ወፍ የለም ስትል የምን ወፍ ወንፊት ነሽበት ነው አያልሻት ምክንያቱም ማጠራቀም ሰርተ